እጅ መስጠትማ ያ ወላጆቻችን አይደለም። እጅ ከመስጠት አንድ ቀን ማደር የለንም፣ ብንም መሞት አለብን። ጥይትና እቅድ ሰጥተህ ኢትዮጵያን እንዲበጠብጥ አማራ ክልል እንዲበጠበጥ መላክ እኮ ነው። ጸረ ፕሮቶሪያ ነው። ኢትዮጵያ ባንዳማ አላት ቀላል የማይባል ባንድ አላ። ለትግራይ ጀግኖች ሐውልት የሚሰራ ሰራዊት ነው የነበረው። ሰሜን ሐውልት ፊሬ ላይ የቆመውን የሀየለውም ሐውልት የሰራው መከላከያ ሰራዊት ነው። እኛ ጦርነት የምንፈልግ ሰዎች ቢሆን ኖሮ ከፕሪቶሪያ በኋላ ህወሓት የሰራቸው ትንኮሳዎች፣ እምቢባይነቶች በቂ ናቸው። ወደ ጦርነት ለመግባት በቂ ከበቂ በላይ። ከሻቢያ ጋር ጽምዶ ብሎ ቦርደር ሰብሮ መሄድ እኮ ጸረ ህገ መንግስት ነው። ተፈናቃይ አለቅም እኔን ተሸክሞ ካልገባ ባት እኮ ጸረ ህገ መንግስት ነው። ጸረ ፕሪቶሪያ ነው። ኃይል ማሰልጠን እኮ ጸረ ፕሪቶሪያ ነው። ዲዲአር ወጣ ወታደር መመለስ እኮ ጸረ ፕሪቶሪያ ነው። ፋኖ ጥይትና እቅድ ሰጥተ ኢትዮጵያን እንዲበጠብጥ አማራ ክልል እንዲበጠብጥ መላክ እኮ ነው ጸረ ፕሪቶሪያ ነው። ይሄ ሁሉ ግን እያየ ነው ወደ ጦርነት ያልገባ ነው። ዳግም ሞት መስዋዕትነት በሰሜን እዝ አልተጀመረም ከዚያ በፊት መዓት ሞቶች መስዋዕትነቶች ነበሩ። አገር በመከላከል አገር ለማቆየት የተከፈሉ መስዋዕትነቶች አሉ። ከሰሜን እዚህ በኋላም መስዋዕትነት አለ፣ እየተከፈለ ነው። ዛሬም እየተከፈለ ነው። እኔ በግሌ ባለኝ እድሜ መቼ ነው በጣም የደነገጥከው ቀን፣ መቼ ነው ያዘንከው ቀን ብሉን፣ ጥቅምት አራት ከጥቅምት አራት በላይ የደነገጥኩበት ያዘንኩበት አንገት የደፋውበት ቀን የለም። በጣም ልዩ ቀን ነው የምናከብረው። ለዛ ነው ደግሞ የባዳ ቢከዳህ፣ ባዳ ቢከዳህ፣ የማታውቀው ቢከዳህ ያጋጥማል፣ ያጋጥማል ትላለህ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 ዛለንበሳ ላይ ሆኖ ፆሮና ላይ ሆኖ የትግራይ ህዝብ ከሻእቢያ ለመከላከል ነው። የትግራይን ህዝብ ሊጠብቅ ነው። ምንም ሌላ ስራ የለውም። እዛ ሻእቢያ የትግራይን ህዝብ እንዳያበሳብስ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 ሰብስቦ ያስተማረበት ክልል የለም። ከዛም አልፎ ለትግራይ ጀግኖች ሀውልት የሚሰራ ሰራዊት ነው የነበረው። ሰሜን ሀውልት ፊት ለፊት የቆመውን የሀየለውም ሀውልት የሰራው መከላከያ ሰራዊት ነው። እኔና አበባው ነበርን እዛ። አበባው የማዕከላዊ እዝ አዛዥ ሆኖ እኔ የእሱ ምክትል ሆኜ ሽሬ ላይ ሄድኳርተር ነበረን። እዛ ሆነን ተመካክረን ሰራዊት አስተባብረን አየሎም የመሰለ ጀግና ብለን ገንዘብ አዋጥተን አዲስ አበባ ላይ ከተሰሩ ሀውልቶች የሚወዳደር ሐውልቱ ነው የሰራነው። የትግራይን ሕዝብ ጀግናም የሚያከብር የነበረ ሰራዊት ነው። አንደኛ ይሄ ሁኔታ አለ። እየጠበቅ ነው እያገዝ ነው የነበረ ሕዝብ ነው። ሁለት ሺህ አስራ ሶስት እኮ መንግስት አዲስ ነው። በእግሩም አልቆመም፣ ሰራዊቱንም አልገነባም፣ አልገነባም፣ አንድ ጥይት አልገዛም፣ ራሱም አልተረጋጋም። ሁሉም ፖለቲከኛ ነኝ ባይ እየወጣ በየዞኑ የሚበጠብጠው የነበረ መንግስት ነው። ታስታውሳላችሁ፣ ሻሸመኔ ሲቃጠል፣ አጫሉ ሲሞት፣ የቡራዩ፣ የአብዲ ኢሌ፣ የሲዳማና ወላይታ ግጭት፣ የአክቲቪስቶች በየጊዜው የሚፈጥሩት ረብሻ እዛ ውስጥ ነው የነበረው ያ መንግስት። መንግስት ይሄንን ትቶ ህወሓት ላይ ጦርነት ከፍታለሁ ብሎ ሊያስብ አይችልም። እንደዚህ አይነት ታሪክ የለም። ጦርነት ተዘጋጅተህ ነው እንጂ ሳትዘጋጅ ጦርነት፣ መቀመጫህን አስተካክለህ ነው እንጂ መቀመጫ ሳይስተካከል አታውጅም። የጎደለንን ትጥቅ ሰሜን እዝን በመምታት ካሟላን ማንም አያቆመንን ብሎ ጦርነት የጀመሩ እነሱ ናቸው። ይሄ አዲስ የመጣው መንግስት በአንድ ጊዜ እንጠራርገዋለን ብለው ሪፖርት አድርገዋል። ነጮች ይቅርባችሁ አትችሏቸውም ብለውናል። ይቅርባችሁ አትችሏቸውም። ሁለት መቶ ሀምሳ ሺህ ሰው አዘጋጅተዋል። የስ ድሮም ደርግ አሸንፈዋል። እነዚህ አይቻሉም እጅ ስጡ ነው ያሉን ፈረንጆች። እጅ መስጠትማ ያ ወላጆቻችን አይደለም። እጅ ከመስጠት አንድ ቀን ማደር የለንም፣ ብንም መሞት አለብን ብለን ነው ወደ ውጊያ የገባ ነው። ግብጾ ሻቢያን ቀጥረው ሻቢያ እሱን ቀጥሮ ኢትዮጵያን ወቅቶ ባህርበርና ያሳጣንና አገር ያስገነጠለ ካዲ ነው። ኑ እንታረቅ ብሎ የፖለቲካ ድርጅቶችን በእርቅ መድረክ ጋብዞ በሬ አርዶ ያረደ ካዲ ነው። ሰሜን እዝ ላይ ደገመውም እሱ ነው። አሁንም በየቀኑ ይክዳል። አሁንም በየቀኑ ይክዳል። የሆነ ኢትዮጵያ ውስጥ የተፈጠረ የክደት መንፈስ፣ የክደት ኃይል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 የግሎባላይዜሽን ዘመን ስለሆነ የሚደበቅ ነገር የለም። ስለሌለ ሲደበቅ የነበረ ባንዳ በገሃድ ወጣ ወጣ ደግሞ አፍሩም ሜዳ ወጥተው ባንዳነታቸውን በገሃድ ይናገራሉ አፍሩም እንዴት በአይን በጨው ፊታቸው አይናቸው የታጠቡ ናቸው ይናገራሉ ባንዳ ናቸዋቸው ወጥተው ይናገራሉ። ስለዚህ የሰሜን እዝ ጥቃት የባንዳ ስራ ነው። እናት ልጇን ወዳ ፈቅዳ ሰጠች የሚለው የህዋት ትርክት በጣም ውሸት ነው። የትግራይ ልናት ልጅ ይሙትልኝ ብላ ሰታታቅም አስገድደው ነው የሚወስዱት። አስገድደው አወዳደረው አንቺ የጀግናናት አንቺ የፈሪናት እያሉ ወጣቱን ቀሚስ ነው የምትመርጠው ወይ ሱሪ እያሉ እያሸመቀቁ ቀሚስ የለበሱ ሴቶቻችን እኮ በጀግኖች በጀግነት ወድቀዋል። እንደዚህ ነው ቅስቀሳቸው። እንዲህ አድርጎ ነው የወሰዱት፣ እንዲህ አድርጎ ነው ያስለቀሱት። ሶ ከአሁን በኋላም እናስለቅሳታለን በሚል እየሰሩ ስለሆነ የትግራይ ራሱን ነፃ ማውጣት አለበት። የህወሓት ጉጅለ፣ ወንጀለኛው ጉጅለ የትግራይን ህዝብ እጣ ፈንታ መወሰን የለበት። ትግል የጀመራችሁ ትግራይ ሰላም ያስፈልጋታል ብላችሁ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 ሌላ አላማ የለንም። መከላከያ ሰራዊት ፓርቲ አይደለም፣ ተወዳድሮ ስልጣን አይዝም፣ በጉልበትም ስልጣን አይዝም። እኛ ለስልጣን አይደለም የምንዋጋው። እኛ ኢትዮጵያን ለማኖር ለማቆየት፣ የሰጡንን አገር ለልጆቻችን ለማስተላለፍ ነው። ኢትዮጵያ ህዝብም በመከላከያ ሰራዊት ወዳጆችም ይህን ልትረዱልን ይገባል።